አንተ ለምንድን ነው አላገባም ያልከው? ያልሸዋል እሺ። ከአምለሰት ጋር ነበር ያወራ ነው። ጥሩ ትክክለኛ ጥያቄ ነው የጠየቀችው። ታገባም አላገባም እና እሱ ያቺ ድምጽ ነች የተወሰደች። እኔ አላገባም ያልኩት፣ ከሰሞኑንም አንዳንድ ቪዲዮዎች ስመለከት ነበረ ከአንተ ድምጽ ጋር ተያይዞ ታገባለ ሲባል አይ እኔ ያላገባም በፍጹም ከዛ ኋላ ግን ዶክተር ቁ እንደ ቆም ብለህ አስበህ ሐሳብህን አልቀየርክም? ይሄ ነገር እኮ እንደ ቆም ብለህ አስበህ ሐሳብህን አልቀየርክም? እንደው ይሄ ነገር እኮ ድንገት ሊሆንም ይችላል ብለ አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣ ከሌ ፈቷል። ሁሉም ሚዲያ ላይ እየመጡ ያሉት ሰዎች የፈቱ ናቸው። አግብቶ የፈታ ሰው እንዴት ስለ ትዳር ማውራት ማስተማር ይችላል፣ የሚልን ሀሳብ ያነሳሉ። ጸባይ በጣም አሪፍ ጸባይ ነው። በጣም በእውነት በጣም በጣም አንቺም በሃይማኖት ሽኔም በሃይማኖት። አይሆኑ አይሆኑ። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም።